እኔ በፍጹም የሌላ ሰው ስትሆኚ ህይወትሽ ውስጥ ተበጥብጦ ደስታሽ ተነፍጎ ከፊትሽ ላይ ፈገግታ ጠፍቶ መመልከት ስለማልፈልግ ማክበር ማለት እኮ በፍላጎታችን ውስጥ ደግሞ ወይ በነገ ህይወታችን ውስጥ ገብተው እኮ ማበላሸት አይደለም። ስሚኛ ፍቃደኛ ያለሁ እስከምንችለው እስከ አቅሜ ድረስ ምንም አቅሜ ምናምን የሚባል ነገር የለም። ያለሽው አዲስ አበባ ነው። ሴት ማንም ሊያስገድድሽ አይችልም። አንቺ እስካልፈለግሽ ድረስ አንቺ በህይወትሽ ውስጥ ገብተው እንዲወስኑ እስካልፈቅድሽላችሁ ድረስ ማንም በህይወትሽ ውስጥ ገብተው ሊበጠብጥሽና እነሱ የመረጡልሽን ይዘሽ እንድትሄጂ በፍጹም በፍጹም ሊያስገድዱች አይችሉም። አይችሉም አብረሽ አይችሉም። ሽማግሌ ለመላክ ወስነዋል ማለት ነው። ሰላም፣ ሰላም፣ ጤና ያስጥልን ውድ ምን ወዳችሁና የምናከብራችሁ እኛ ተወዳጅ ቤተሰቦች እንዴት አላችሁ? እኔ በጣም ደህና ነኝ፣ እናንተም ደህና እንደምትሆኑ ተስፋ አደርጋለሁ። እና ውድ ቤተሰቦቻችን ባለፈው ከሐሱ ጋር የነበረኝ ቆጣ በደንብ ተመልክታችኋል። ያው ትንሽ ወደ ቤት ከሄድኩ በኋላም ትንሽ አስደብሮኝ ነበር። በእነዚህ አይነት ሁኔታ ውስጥ ሆና ጥዬ ሜል እንዳልነበረብኝ ውስጤ በደንብ በደንብ አድርጎ ነግሮኛል። ያን ነገር ደግሞ ማስተካከል እንዳለብኝ ስለተሰማኝ እና ደግሞ የበልጠ ደግሞ ያለውን ችግር ለመፍታት የሆነ ሀሳብ ብልጭ ስላለልኝ ይህን ሀሳብ ለሀሱ ላቀርብላት ወደዚህ መጥቻለሁ። ሀሱም ደግሞ ይህን ሀሳብ ተቀብላ ወደ ነበርንበት ሰላም እንደምንመለስ ተስፋ አደርጋለሁ። ነገሩ ትንሽ ከበድ ይላል፣ ነገር ግን ለመፍታት መሞከራችን መልካም ነው ብዬ አስባለሁ። ስለዚህ ውድ ቤተሰቦቻችን ሀሱ ትመጣለች። ከሱ ጋር ያለብንን ነገር ለመፍታት የሚቻለኝ ነገር አድርጋለሁ። ያው እናንተም ተረዱኝ ያላችሁ ብዬ አስባለሁ። በእነዚህ አይነት ሁኔታ ውስጥ ሆና ጥዬ የሄድኩት ያው ትንሽ እንትን ስሜት የሆኜ ነውና፣ ምክንያቱም እናንተም ተረዱታላችሁ። በውስጤ ምንም አይነት እንደዚህ አይነት ሀሳብ ኖሮ አያውቅም። ሀሱ ሌላ ሰው ቤተሰብ አልፈቀደ ምናም የሚል ነገር ይኖራል ብዬ አስቤ አላውቅም ነበር ነገር ግን አሁን ልክ እንደዚህ አይነት ሀሳቦች ሲመጡ ትንሽ ከፋ ማለኝ ደበረኝም። ሀሱን ደግሞ በእኔ ዙሪያ ላይ በምንም እንደማትደራደር በደንብ ስለምረዳ ምረጪም ስላት የነበረው ለዛ ነው። እኔን የምታስበልጠኝ እኔን በአስበልጣን ጋ በትመጣ መስሎ ነበር፣ ግን ብትመጣ ስኔ ጋ ምንም አይፈጠርም። ስለዚህ ትክክለኛው ውሳኔ እንደወሰነች ተረድቻለሁ። በተረጋጋ መንፈስም ነገር እየሆን ከውስጥ እያስማከረበት ከራሴ ጋር ስብሰባ ገብቼ ጥፋተኛ እኔ ሆኜ አግኝቻለሁ። ባለፈው ቪዲዮ ማለት ነው። ስለዚህ ከሱ ጋር መፍትሄ ብዬ ያሰብኩትን ነገር ይዤላችሁ መጥቻለሁ። አሱም ያህን መፍትሄ የሆነውን ነገር አቀርብላትና ምን እንደሚሰማት አብረን እናያለን። ትመጣለች። እስከዛው ድረስ አብራችሁ ቆዩ። በጣም ወዳችኋለሁ። ሰላም ለእናንት እንዴት እንዴት እንደናፈኩሽ፣ ልቤ ብዙ እንደተቸገረ አላየሽም እንጂ ስቃይን

ቴንክ ዩ የልትጂ ነው የታመልጪ ነው እንዴ? ግን አስተውል፣ በቀኝ በኩል ያለችው እኔ ደግሞ በቀኝ በኩል ያለችው ነገር አልዙኩትም። አዎ ምክንያቱም ሀሱ እንድትሆን የምፈልገው የግራ ጎኔ ነው፣ ጎዶሎን እንድትሞላ የመጣችው እና ሰላም በያቸው ሰላም ቤተሰቦች እንዴት ናቸው? እኔ እግዚአብሔር ይመስገን በጣም ደህና ነኝ። እንደ ሁልጊዜው ባላችሁበት ሰላም፣ ደህና እንድትሆኑ ምኞቴ ነው። ያው እና ውድ ቤተሰቦቻችን ያው በስልክ ያለውን ነገር ነግሬያታለሁ። ያው ከእናንተ ጋር እኩል ሰርፕራይዝ የምትሆነውን ነገር ብቻ ነው ንመናገር ኳት ያው ትንሽ ስሜታዊ የሆንኩበት ነገር ስመለስ ይቅርታም ጠይቄያለሁ። ሁሌም ከጎኗ እንደሆንኩና አብሬያት እንደሆንኩኝ በደንብ አድርጌ ነግሬያታለሁ። እሷም ደግሞ ይቅርታዬን በሚገባ ተቀብላለች። በእኔ የሚጨክን አንጀት ስለሌላት። እና ሱ እንዴት ነሽ? ግን አንድ ሀሳብ አለኝ። ምክንያቱም ወደ ቀደመ ሰላማችን ብንመለስ ምን ይመስልሻል? ሰላም ይጠላል? አይ ሰላም ይጠላ እንኳን የለም። ነገር ግን ደግሞ ሰላምን ለማምጣት በሚጣረው ጥረት ውስጥ ግን አንቺ መኖር አለብሽ ብዬ አስባለሁ። ሰላምን ለማግኘት የት እንሄዳለን? ስለዚህ ተስማምተሻል? ከሰላም ጋር አንተ ተጨምረህ አዎ እንዴት አልስማማ ገና አንድ ጥያቄ ልጠይቅሽ አሱዬ ምን ያህል ደግሞ እንደምወድሽ ታውቂያለሽ ምን ያህል እንደምታስፈልግኝ ታውቂያለሽ በህይወቴ ውስጥ ትልቅ ቦታ እንዳለች ታውቂያለሽ አንቺስ እኔ ለአንቺ የሚሰማኝ ስሜት ያክል አንቺ ለእኔ ያህ ስሜት ይሰማሻል ያለምንም ጥርጥር ምን ምን ምን ምን ምን እንግዲህ አተሳሰረ ጋር እኮ ምን ጥያቄ ጠይቅ ብሽ ምን ያለምንም ጥርጥር። ስለዚህ ያለምንም ጥርጥር ካለች ልጅ ለእኔ የሆነ የተለየ ቦታ አላት ማለት ነው። ስለዚህ ውድ ቤተሰቦቻችን አሁን ማቀርበውን ሀሳብ በሚገባ ትቀበላለች የሚል እምነት አለኝ። ስለዚህ እናንተም ተወዱታላችሁ አላችሁ ይህን ነገር አሱም ተወዷለች የሚል እምነት አለኝ። ሱዬ አጓጓኝ እኮ ከቅድም ጀመሩ ምንድን ነው አንቺ ልክ ነሽ እኔና አንቺ ቀላል ነገር አይደለም የያዝነው። ከአምስት ዓመት በላይ አሁን ወደ አምስተኛ ዓመት እየተጠጋን ነው። እና በጣም ደሳስ የሚሉ ጊዜያቶች ሰልፈናል። እንዲህ እንደ ቀልድ ጨዋታዋ በቃ እጣቃ ጨዋታ አለቀ ዳቦ ተቆረሰ ወይም ደግሞ የቃቃ ነገር አይደለም። በአንዴ አምስት ዓመት ሙሉ የገነባነው ነገር የምናፈርሰው ማለት ነው። ስለዚህ ለዚህ ደግሞ የሆነ መድኃኒትና መፍትሄ በጅለታል ብዬ አስባለሁ። ምክንያቱም ከዚህ ቀደም ምስልሽ የነበረው ምንድን ነው? በሽታውን ያልተናገረ መድኃኒት አይገኝለትም፣ በሚገባ ማለት ስለዚህ በሽታውን ተናገረሻል። አሁን መድኃኒቱን ፍለጋ ላይ ነው። የምታግዥኝ ከሆነ ምንጠጠረው ማለት ነው። ዝግጁ ነሽ? ዝግጁ። በጣም አሪፍ። ውድ ቤተሰቦቻችን እንግዲህ ሀሱ ፍቃደኛ ከሆነች ለሀሱ ሽማግሌ ለመላክ አስቤያለሁ። ባለፈው ከሄድኩ በኋላ እንዳልኳችሁ ከራሴ ጋር ስብሰባ ገብቼ ለመማከር መወሰኝ የነበረ ነገር ግን አንድ ሀሳብ እኔ ውስጥ የመጣው ያው ለቤተሰቦቿም ትልቅ ክብር አለኝ። ያው እሷ የማትፈልገውን ነገር እንደማያደርጉ አምናለሁ። እሷ ያልመረጠችውን ነገር ምረጭ ብለው እንደማያስገድዷት አምናለሁ። ምክንያቱም አሁን ያለንበት ዘመን እንደዚያ የሚያስደርግም ስላልሆነ የተሻለ የሚያስባሉ ብዬን ስለማሰብ ስለዚህ እኔም የእነሱን ክብር ለመጠበቅ ሲባል፣ የሀሱን ክብር ለማስጠበቅ ሲባል እኔና እሷ ጋር ያለው ግንኙነት እውነት እንደሆነና እሷን እንደማልጎዳት ከጥሩ ጊዜ እንደምናሳልፍ እንድታውቅም ሽማግሌ ለመላክ ወስኛለሁ ማለት ነው። እና ይህንን ደግሞ ሀሱም እንደተሰማት በደንብ አድርጋ ትነግረናለች። እኔ ይህን ሀሳብ የምትቀበል ከሆነ ያው በእናንተ ፊት ቃል እገባላችኋለሁ፣ ወዲያውኑ ሳልውል ሳላድር ይህን ነገር አድርጓለሁ። አይ ግልጽ ነው አይደለ? ዴቭ አሁን ያልኩት አንተ ሰምተኛል። አይ ዋናው አማርኛ ሆኖ ግልጽ ሆኖ እንዲገባት ማድረግ ብቻ ነው። ኦዲየንሶቻችንም ገብቷቸዋል የሚልመት አለ። ስለዚህ አይደለም ሀሳቡ አይደለም እ ያልገባኝ እሺ፣ ቆይ አሁን እኮ ይሄ ግልጽ ነው ማለት የምንፈልገው ነገር ነው። ለእኔ ቦታ አላት፣ ቅድም ትነግረን እንደነበረው እኔ እንደምወዳት፣ እኔ እንደማከብራት፣ ለእኔ እንደምታስፈልገኝ እኔም ጋ አንተ የሚሰማ ስሜት እኔም ጋር ይሰማኛል ብላለች። ስለዚህ እሱ ያልፈለገችውን ነገር ደግሞ ቤተሰብም እንደማድረግ ተስፋ አድርጋለሁ ብዬ ቃል አስገምጣት፣ ተነጋግረን ወስነናል። እኔ ደግሞ ያንን ለማስጠበቅ ሲባል እሱም ኮንፈርት እንዲሰማት ሽማግሌ ለመላክ አስቤያለሁ። አማርኛው ሳይገባኝ ቀርቶ እኮ አይደለም፣ ገብቶኛል። ግን ምን ብዬ እንደምነግረህ አላቅም። እንደ እውነቱ ደስ ብሎኛል። እንደዚህ አይነት ውሳኔ ስለወሰን ከጎኔ መሆን በራሱ ለእኔ ትልቅ ብርታት ነው እና ደስ ብሎኛል የምሬን ነው ግን ምን ብዬ ልንገርክ አሁን ላይ ሽማግሌ ሊላክ ነው ተዘጋጁ ብሎ መናገሩ ራሱ ለእኔ ምንም ያስጨንቅ ነገር የለውም አሁን እንደተረች የሚፈልገው እሱ እኔና አንቺ መሀል ያለው ነገር እውነት አልመሰላቸውም ለስራ ማለት በቃ እኔና አንቺ ግንኙነት ጨዋታ መስሏቸዋል ስለዚህ ያ ጨዋታ እንዳልሆነና እኔ በአንቺ ምን ያህል እርግጠኛ እንደሆንኩኝ እኔም ደግሞ ለአንቺ ምን ያህል ርቀት መጓዝ እንደምችል በዚህ ነው ማሳመን የምችለው። እነሱም ደግሞ ረጋ ልብልባቸው ረጋ፣ እንዴ ይሄ ነገር መሆን አለበት የሚል በታይ ስለዚህ እሱ ቢሆንን አልጠላም፣ መሆንም ያለበት እስካሁንም መዘግየታችን ትልቅ ዋጋ አስከፍሎኛል ብዬ አስባለሁ። መዘግየታ አልነበር መዘግየታችን አሱዬ ምክንያቱም አብረሽ ይሰነ ነበር ተረጅኛለች ብዬ አስባለሁ ምናልባት አብሮን ያልሆነ ሰው እኛ የምናሳልፍበትን ውጣ ውረድ ያውቃል ብዬ አላምንም። አሁንም ሽማግሌ ለመላክ ጊዜው አልነበረም፣ ምክንያቱም አሁን ያለንበት ሲቹዌሽንም ያህን ማድረግ አይደለም። ነገር ግን ደግሞ አንቺን የሚያሳጠኝ ከሆነ እኔ ሁኔታዎች እኮ ከባድ እንደሆኑ ያሳለፍናቸውን ነገሮች እኮ እኔ እናንተ እናቃለን አደለ። እርግጥ ከውጭ ያለ ሰው ምንም ሊረዳን አይችልም፣ ምክንያቱም እኛ በቆምንበት ጫማ ውስጥ ማንም ቆሞ ህይወታችንን ስላላየ ይመስለኛልም። ጫናም የተፈጠረብኝ ያ ስለሆነ ቆሽ ሁን አሁን ከዚህ ውጭ ምን አይነት መፍትሄ ያለ አንቺ ጋር እኔና እንዳንለያይ እንዳንለያየ እኔና አንቺ አብረን እንድንሆን ከዚህ ውጭ ምን አይነት መፍትሄ ይኖራል? አሱ እኔ ያለኝን ጥይት በሙሉ እየተኮስኩ ነው። አማራጭ ብዬ የማስባቸውን ነገሮች በጠቅላላ እያመጣሁ ነው። አንቺ ላለማጣት ስል ያልተዘጋጀበት ነገር ያህል ነገር እያደረግኩ ነው አለ። ከዚህ ውጭ እኔ ምን ማድረግ አለብኝ? እሺ፣ ልክ እኮ ነው። አንቺ እኔን አትፈልግኝም እንዴ? በቃ ከፈለግሽ ሁሉ ነገር አሱ፣ አሁንም ይኸውልሽ እየተጫንኩሽ አይደለም። በቃ አሱ ሽማግሌ ነው ቤተሰቦች በሚገባ እንዲያምኑ እንዲረዱን፣ አኔዳን ጅግ ያለው ፍቅር እውነተኛ ፍቅር እንደሆነ እንዲያውቁ። ወይስ ከኔ ጋር ነው ችግራቸው? አረ አደለም። እሺ አንቺ እንዲኖረሽ የሚፈልጉት ምን አይነት ጓደኛ ነው? ምን አይነት ፍቅረኛ ነው? እንደዚህ አይነት ነገር ውስጥ አልገባንም አብረሽ። ታዲያ እሺ በቃ ያው አማያጭ ብያሰብኩት ነገር እንደምታስበው አደለም አብረሽ። ይሄ ከገንዘብ ጋር የተያያዘ ኢኮኖሚካል ምናምን ጭራሽ አደለም። እንደዛ መስሎ ኢኮኖሚካልም ቢሆን እኮ አንድ ነገር ንገርሽ፣ ኢኮኖሚካሊም ቢሆን ዛሬ ላይ እዚህ ቦታ እንገኝ እንጂ የተሻለ ደረጃ እንደማደርስ እኔ በመቶ ፐርሰንት እርግጠኛ ነኝ። ምክንያቱም አውቃለሁ አውቃለሁ። አይደለም አሴት እዚህ ጋር ኢኮኖሚ ኢኮኖሚ የሚባል ነገር እኔም ሁሌ ማለት ይሄ ነገር አላስገባም። ስሚኝ፣ አሁን አሴት ከኔ ጋር መለያየት የማትፈልጊ ከሆነ፣ ከኔ ጋር አብሮ መቀጠል የምትፈልጊ ከሆነ ማስታረቅ የምንችልበት መንገድ አንቺ ወደ እኔ የምትመጭበት የምትመጪበት መንገድ ይሄ መፍትሄ ሆኖ ተገኘ። አንቺ መጀመሪያ እንደዚህ አይነት ሀሳብ ሲጀመር ከአይምሮ ይወጣ። በእርግጠኝነት እንደዚህ አይነት ነገር አስበው አይደለም። እነሱ እኔ ግራ ገባኝ። አንተ ጋር ስትመጣ አንተ ካልተረዳኝ መመልከት ነው። ደግሞ ነገሩ ካለቀ በኋላ ቆሜ አጀብ ሌላ አሴት አሁን በጣም ያናደርሽ ነው። ምን አይነት ቆይ ቆይ ቆይ፣ ምን እንድረዳሽ ነው የምትፈልጊው? ምን አይነት ሀሳብ ነው ያለሽ አንቺ? ምን አይነት ሀሳብ፣ ምን አይነት ጭንቅላት ነው ያለሽ እንዴ? አንቺ ያመጣሽውን ሀሳብ ለማስተካከል ነገርየውን ለማፍታታት ቤተሰብ በኒና ባንቺ፣ ግን ደስተኛ አይደለም። ኦኬ እሺ፣ ይሁን። ስለዚህ አሁን ነገር ለማስታረቅ መፍትሄ ብዬ ይሄን ነገር አመጣው። ከአንቺ መፍትሄ የሚባል ነገር ያመጣሽው ነገር የለም እዚህ መፍትሄ መፍትሄ፣ አንቺ ጋር ካለሽ አምጪ። እኔ አላውቅም። አብርሽ እኔ ምን ልልህ እንደምችል አላውቅም። መፍትሄ ቢኖረኝ ቢኖረኝ እኮ መፍትሄ ይሄ ነው። ግን አሁንም ይኸውልህ ያሉንን ነገሮች በጠቅላላ መሞከር አለብን። አላልኩም፣ ልሞክር፣ ልሞክር፣ እንሞክር። በቃ ያለንን ቻንስ እንዳለ እንሞክር። እኔ ልናገር እሚሉኝን ነገር ልንገርክ። አሁን አዘጋጀች አሉ፣ ዛሬው ነው ሳይሉ ሳያድር። አትበለኝ፣ ሀሳብ አላልኩም። እንደዛ አላልኩም። እንደዛ ለማድረግ ወስኛለሁ። ለምን መሰለሽ አሱ፣ አንደኛ አንድ የምነግርሽ ነገር ማለት ነው፣ እኔ በቀላሉ እዚህ አልደረስንም። ታውቂያለሽ፣ በጣም ብዙ መስዋዕትነት ከፍለናል። እንዴት በአንድ ጀንበር የሌላ ሰው ስትሆኚ መመልከት እችላለሁ? ያህን ነገር ደግሞ በፍጹም አልፈቅድም። አንቺ ፈልገሽ አይ አብርሽ፣ እኔ አንተን አልፈልግህም ብለሽኝ፣ አንቺ እስከሌለሽ ድረስ አንቺ እውነት እኔን እያፈቀርሽኝና እየወደድሽኝ አንቺ የማትፈልጊው ሰው ጋር ስትሄጂ በፍጹም ቆሜ መመልከት አልችልም። አሁን የምነግርሽ ነገር ምንድን ነው ቤተሰብ ለማስተካከል ከቤተሰብ ጋር ያለውን ነገር ሰላም ለመውረድ የምንችለው በሁለታችን መካከል ያለውን ነገር ለመፍታት እኔም አሁን በሄድ እነሱ ደስተኛ መሆን አይችሉም፣ እኔም ደግሞ መሄድ አልችልም። ስለዚህ እንደ ባህላችን መሰረት ሽማግሌ በመላችን ይግባና ያለውን ነገር ለማስታረቅ ይሞክር። ይሄ ነገር በጣም መልካም ነው። ገባሻ አለ። ስለዚህ ይሄ ነገር አንቺ ያው ወደ ቤተሰቦቻችን ፊት አስታቂ አንድ እንድታቅልኝ የሚፈልገው እኔ በፍጹም በፍጹም ካንተ መለየት አልችልም አልፈልግም ምንም አይነት ነገር ይፈጠር፣ ምንም አይነት ነገር ይፈጠር፣ ያልሽው ሰው መጥቶ ሊወስድሽ የሚሞክር ምንድን ነው የምታደርጊው? ፈቃደኛ ነው እስከምችለው፣ እስከ አቅሜ ድረስ ምንም አቅሜ ምናምን የሚባል ነገር የለም። ያለሽው አዲስ አበባ ነው፣ ሴት ማንም ሊያስገድድሽ አይችልም። አንቺ እስካልፈለግሽ ድረስ ድረስ አንቺ በህይወትሽ ውስጥ ገብቶ እንዲወስኑ እስካልፈቀድሽላቸው ድረስ ማንም በህይወትሽ ውስጥ ገብቶ ሊበጠብጥሽና እነሱ የመረጡልሽን ይዘሽ እንድትሄጂ በፍጹም በፍጹም ሊያስገድዱች አይችሉም። አይችሉም አብሮሽ፣ አዎ አይችሉም፣ እርግጥ አይችሉም። ማንም ሰው በእኔ ህይወት ሊወስን አይችሉም። ግን አብሮሽ እወድሻለሁ። አንቺን የሚያስደስት አንቺን ደስተኛ የሚያደርግ ሆኖ ከተገኘ፣ አንቺ በአንቺ ፍላጎት ከሆነ እኔ ቆሜ ለመቀበል ዝግጁ ነኝ። ነገር ግን አንቺ ሳትፈልጊ እኔን ያፈቅርሽኝ ተገደሽ ወደትም ቦታ እንድትሄጂ አልፈቅድም። አብሮሽ ነኝ። እኔ እኮ ይኸውልሽ ሴት ማለት አከብራለሁ። ማን ለምሰው አከብራለሁ? ቤተሰቦችን እጅግ በጣም እወዳቸዋለሁ፣ አከብራቸዋለሁ። ምክንያቱም እነሱን ካላከበሩኝ አንቺ ማከብር አልችልም። ገባሽ አይደለ? አሁንም እነሱን ስለማከብራቸው ስለምወዳቸው፣ ምክንያቱም አንቺ እነሱ ባይኖርም ኖ አንቺ ማግኘት አልችልም ነበር። ሪስፔክት በቃ ለእነሱ ቦታ አለኝ፣ በጣም ነው ማከብራቸው። ምክንያቱም አንቺ የመጣሹ ከእነሱ ነው። እስከዛሬ እስካሁን እስካለሽ በድረስ ድረስ ድረስ ኃላፊነት ወስደው እያሳደጉች ያሉት እነሱ ናቸው። ነገር ግን አንድ የአንቺን ምርጫም ደግሞ ሊያደንቁልሽ ሊያከብሩልሽ ይገባል። አይ የሚል የሚሆን አሳብ ከመጣ ደግሞ የሆነ ማለት ነው። አይ ኖ እኔ በፍጹም የተያሱ ስቱኝ ህይወትሽ ተበጥብጦ ደስታሽ ተነፍጎ ከፊትሽ ላይ ፈገግታ ጠፍቶ መመልከት ስለማልፈልግ ወደ ማይሆን አቅጣጫ እንድናመረን አታድርጊ። እኔ ማለት እንደዛ ማድረግ አልፈልግም። አቀለው አብሮሽ የውል ያልተረዳ አሁን እኮ ሁለታችንም አንድ ሀሳብ ላይ ነን፣ ግን ምንድን ነው የውል አብሮሽ አሁን እንደዚህ አይነት ሀሳብ ቀርቧል። ስለዚህ አይ አይሆንም፣ እናንተ ልክ አይደላችሁም ልላችሁ አልፈልግም። እኔ እኔ እንደዚህ ልክ አይደላችሁ ምናምን አትበያለሁ። ለዛ እኮ ነው አብሮሽ። አሁን እኔ እኔም አንተም ሀሳባችን አንድ ነው። መግባባት ያቃተን ምኑ ጋር ነው አሁን አንተ ብለኸዋል። ማክበር አለብን። በቃ ሀሳባቸውን እስከዛሬ እኩል እናከብራቸዋለን። ነገር ግን ደግሞ በህይወታችን ውስጥ ደግሞ ገብተው ነጋችንን እንዲያበላሹ መፍቀድ የለብንም። ምክንያቱም ማክበር ማለት እኮ ሴት ማክበር ማለት እኮ በፍላጎታችን ውስጥ ደግሞ ወይ በነገ ህይወታችን ውስጥ ገብተው እኮ ማበላሸት አደለም፣ ስምኛ አደለም። እና የውልሻ ሴት በነገ ህይወታችን ላይ ገብተው ነገ ህይወታችን እንዲያበላሹ ማድረግ አደለም። ይህ ውልሻ ሴት ይሄ የድሮ ዘመን አደለም። ይሄ አሁን ያለንበት የምንፈልገውን ነገር የምናደርግበት ዘመን ነው። ገባሽ አለ እነሱን አትክፊያቸው፣ አትበድያቸው ምናምን እንጂ በነገ ህይወትሽ ላይ ጣልቃ ገብተው ህይወትሽ እንዲያበላሹ ግን መፍቀድ የለብንም። አልፈቅድም እንደዛ ግን፣ አብርሽ ባንዳፍ እኔ የምንፈልገው እሱ ነው። እኔም የምንፈልገው አሱ ይህን ነው። አንቺ እንድታዳምጪ የምንፈልገው ይህን ነው። አሱ አሁንም ቃል ገባልሻለሁ አንቺ ፈቅደሽ በሕይወትሽ ለውጥ እንዲመጣ ፈልገሽ አንቺ አሜን ብለሽ ተቀብለሽ ወደሽ የምትሄጂ ከሆነ ክርስቶስ ምስክሬ ነው፣ አሁንም ዝግጁ ነው። ነገር ግን አንቺን አስከፍቱ አንቺን አበሳጭቱ ከፊትሽ ላይ ፈገግታሽን አስወጥ አሳጥቱ የሚሆን ነገር ግን በፍጹም አልቀበልም። በጣም ነፍሽኛል። ደግሞ በእናትሽ ነገር ያበቃል። መቼ ነው የሚያበቃው? አብርሽ ከጎን ከራክሽኝ በኋላ ጭራሽ እንደሱ አላደርግም። ግን እራስ አይደለም ቤተሰብ ደስተኛ ካልሆነ ቤተሰብ ያልፈቀደው ነገር ጥሩ አይደለም ምትለኝ ደግሞ። አብርሽ እኔ እኮ ትንሽ ጊዜ ከአንተ መራቅ የፈለግኩት ነገሮችን አስተካክል ለመምጣት ነው። ደግሞ መነኝ አስተካክለዋለሁ። እራስ ከሆነ ደግሞ ምትለኝ አንቺም እነሱ የሚፈልጉትን ተቀብለሽ ልክ ያን ሲቀበልሽ አንቺ የምትፈልጊውን ትሰጫለሽ። በዚህ መሀል ግን ደግሞ እነሱ ያሰቡት እንዲሆንና በህይወታችን ውስጥ አልቃ ገብተው ሌላ ሰው ሲሰጡሽ በፍጹም መከታተል አይደል እኮ አብረሽ ይውል። እኔ ጋር ያለውን እውነት እንዲረዱ እነሱ ጋር ያለውን እውነት ልስማቸው። እውነታቸውን እስካሁን ነገሩኝ አይደል? አሁን ደግሞ የኛ ተራ ነው። እኛ ጋር ያለውን እውነት እናሳያቸው። ፍቅራችን ከምንም በላይ እንደሚበልጥ እናሳያቸው። በጣም ጥሩ። ያን ነገር ቤት ልጅ አስተካኪ። ከዚህ በላይ ከካሜራ ጀርባ እናወራለን። ወደ ቤተሰቦቻችን አብራቸው ስለነበራችሁ እጅግ በጣም እናመሰግናለን። በቃ በምችለው መጠን

ይቅርታ ውድ ቤተሰቦቻችን፣ እንደዚህ አይነት ነገር ወደ እናንተ ይዘን እየመጣ ስለሆነ በጣም በጣም ይቅርታ። ይሄ ችግር የለውም፣ በጣም ይቅርታ። ግን ቤተሰቦች፣ ነገሮች ተስተካክለው የምንፈልግበት ቦታ እንደምንደርስ ጥርጥር የለውም። ደግሞ የሰው ልጅ ካልተ ውድ ቤተሰቦች እጅግ በጣም እንወዳቸዋለን እጅግ በጣም እናከብራቸዋለን። ነገሮች ሁሉ ሰላም እንደሚሆኑ ተስፋለን። እንወዳቸዋለን።